እንግዲህ ቤቢን አይታችሁታል፣ ሰምታችሁታል ያለውን ነገር እኛ ደግሞ እንደ ኤሊት የአንገት በላይ ቀዶ ሕክምና ማዕከል ቤቢን የሚያመውን የሚያስጨንቀውን የተወሰነ ህመም ሕክምና ለመስጠት ቃል ገብቻለሁ። በኮመንት ላይ ምናልባት ካላየችው ማለት ነው። አዲስ አበባ ከሆነችና መምጣት የምትችል ከሆነ ወደ ኤሊት የአንገት በላይ ቀዶ ሕክምና ማዕከል በማዕከላችን ልናክምላት ቃል እገባለሁ። አብይም ደግሞ እንደ እግዚአብሔር ፍቃድ ድነህ ወደ ትምህርት ትመለሳለህ ብዬ አስባለሁ። አመሰግናለሁ። ልጅ ያላችሁ በልጅ እንዳይጨክሩ። ሽርሽር አልኩ። እኔን ታውቃላችሁ። እዚህ ሆነ እዚ ባየጅ ሆነ አስተኝተ ነ አሁን ግን አድጌ ያለው ትምህርት መማር ግን አልቻለም እናቴ ካቁማ በላይ ሆነ ያኔ በጣም ያምኝ ቶንስሌ ትርፍ ነው። ሁሌ እናቴ በማሳከም ደከማል፣ እኔ በመማር አልቻልኩም። እናቴ ሁሉ

እናቴ አባትም እናትም ሆና ያሳደገችኝ፣ አሁን ደግሞ እናንተ አሳድጉ እንጂ ሼር ሼር አርጊታችሁ ሀቢባ ጋር አድርሱ፣ አዶናይት ጋርም አደርሱልኝ ሁሉም ቲክቶክ ጋር አድርሱልኝ እባካችሁ። ከእናንተ ምላሽ እጠብቃለሁ። እንግዲህ ቤቢን አይታችሁታል፣ ሰምታችሁታል ያለውን ነገር እኛ ደግሞ እንደ ኤሊት የአንገት በላይ ቀዶ ህክምና ማዕከል ቤቢን የሚያመውን የሚያስጨንቀውን ሲል ህመም ህክምና ለመስጠት ቃል ገብቻለሁ። በኮመንት ላይ ምናልባት ካላየችው ማለት ነው። አዲስ አበባ ከሆነችና መምጣት የምትችል ከሆነ ወደ ኤሊት የአንገት በላይ ቀዶ ህክምና ማዕከል በማዕከላችን ልናክምላት ቃል እገባለሁ።

አሁን ግን አድርግ ያለው ቶንሲሌን መማር ግን አልቻልኩም። እናቴ ከአቅሟ በላይ ሆነ። እኔ በጣም ያመኛል። ቶንሲሌ ትርፍ ነው፣ ሁሌም የሚያመኝ ቶንሲሌ ትርፍ ነው፣ ሁሌም የሚያመኝ። እናቴ በማሳከም ደከማት፣ እኔ በመማር አልቻልኩም። እናቴ ሁሌ ስትጨነቅ ነው የሚጨነቅኝ። አንዳንዴ እንደውም ጥፋ ጥፋ የለኝም እዚህ ውስጥ የሚያምኝን ሕክምና ያስፈልገኛል መታከም አለብኝ። እናቴም በጣም ነው ያስጨነቅዋት ያግዝን የለም። ይለም ብቻዋን የምለፋው ሼር ሼር አርጉ። ምን ነው አጠገባችን ብቆሙ ድዩት ሼር አርጉ እና መታከም አለብኝ ደግሞ መማርም አለብኝ። ለናቴ ሰው ለኔ ለኔ ስትሮርብኝ ልጅ ያላችሁ በልጅ እንዳትጨክሩ። ሼር ሼር አርጉት እናቴ አባት ምናት ሆነ ያሳደገች አሁን ደግሞ እናንተ አሳድጉ። ሼር ሼር አርኪታቹ ሀቢባ ጋር አድርሱ። አዶናይት ጋርም አድርሱልኝ። ሁሉም ትቶከር ጋር አድርሱልኝ። እባካቹ ከናንተ ምላሽ ጠብቃለሁ። ልጅ ያላችሁ በልጅ እንዳትጨክሩ። ሼር ቶኩ የተንቀሳቀሰ አይደለም። አንቀሳቅሱልን። ለአለ አብላችሁ ክርስቲያንናችሁ፣ በዚያ ናችሁ ደናደራችሁ። ከትናንት ወደ ቪዲዮ ለቅቄ ነበረ አሞኛል አክምኝ ብያችሁ ሙስሊምም ክርስቲያንም አላ ይስጥልን። ዶክተር አብይ ጋር አድርሳችሁልኛል። አላህ ይስጣችሁ ከልብ አላህ ይስጣችሁ። እሱም ጋር ደርሶ ናክምለው ብሎኛል። እኔም ይኸው ዛሬ ሊሄድ ነው። ዶክተር አብይን፣ ቪዲዮን አይቶ ናክምለው ስላለኝ እሱንም ከልብ አመሰግናለሁ። ግን አርድ ነገር ልንገራችሁ እባካችሁ እናቴን አትናገሩ። እኔ እናንተ ጋ የመጣሁት እንድታክሙ ብቻ ነው። ግን አንዳንድ ሰዎች ለልመና ነው አላችሁም። እኔ ለልመና አልመጣው ልታከም እንጂ ዶክተር ጋሴድ እንደታም ይከያላችሁ። ስለዚህ በሰላም እንድንመለስ ሙስሊሞች ዱአ አርጉልኝ፣ ክርስቲያኖች ጸሎት አርጉልኝ። ለሁሉም ነገር አመሰግናለሁ። እናቴን ግን አዳራ